ከዚህ በፊት መኪና ያለው ወንድ አይደል ጠላሽ? አሁን ደግሞ ደገምሽው። መኪና ስታይ አን አንቺ ሲጀመር ባህሪሽ ነው ይሄ። ከዚህ በፊት በላይ ነው በቃ በጣም ግጥም ነው፣ ቤት መታ። አድል ጋይስ። ሰላም ሰላም እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን የታኒ ቤተሰቦች እንዴት ናችሁ? ደህና ናቸው አለው እግዚአብሔር ይመስገን በጣም ሰላም ነኝ። በያላችሁበት ሰላም፣ ፍቅር፣ ጤና መኝላችኋለሁ። ፈጣሪ አምላክ ሀገራችንን ሰላም እንዲያደርግልን፣ ህዝባችን ይጠብቅልን፣ ሁላችንም በየሃይማኖታችን እንጸልይ እያልኩ ይህን ቪዲዮ ስጀምር እንደተለመደው ላይክ፣ ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደወል ምልክቷን በመጫን ቤተሰብ እንሆን ዘንድ አክብሮት እየጋበዝኩ በዛሬው ቪዲዮ የተሰማችሁን ሀሳብ አስተያየት እንድትሰጡ እፈልጋለሁ። በፍቅርዬ ቤት ያያችሁት ረጅም ቪዲዮ ማለት ነው። እውነት ለመናገር በጣም ድክም ብሎኝ የሁለት ሰዓት መንገድ ተጎሪ ልክ ስገባ ክፍት ሳርገው ስልኪን በቃ የእሷ ነው ፊት ለፊት ገጭ ያለልኝ ማለት ነው። እንዴት ውጭ ግር እስኪሰበር እንደገባሁኝ ማለት ነው። በዚህ አጋጣሚ ስታዩ መጀመሪያ እያያችሁ ቪዲዮውን ኮፒ ሊንክ አድርጉላት፣ ላይክ አድርጉላት፣ ሼር አድርጉላት። የተሰማችሁን ወይም ደግሞ ደስ የሚል ኮሜንት እሷን የሚገነባት በቃ ልክ ካያችኋት እንደዚህ ስቃ የምትመጣበትን ኮሜንት ብጽፉላት ደስ ይለኛል። ስለዚህ በዛሬው ቪዲዮ ላይ በጣም ያስደሰቱኝ ሁለት ነገሮች አሉ። የፍቅርዬ ቆራጥነት እና የብሩክቲ ጀግድነት። ብሩክቲ እኮ ማለት ነው፣ ብሩኪ ብሩክ ልበል እኔ የምነው ብሩኪ ምናምን እያላችሁን አፌ ላይ ሊመጣልኝ አልቻለም፣ እና የቀድሞ ብሩክ አሁኑ ብሩኪ ማለት ነው። ወይኔ ፉፉዬን እንዴት እንዳደረገ ምስኪን ምስኪን ፉፉዬን፣ የጠንበለል አይዞህ አይዞህ፣ ለበጎ ነው ለበጎ ነው። አዎ እንዴ፣ እኔ እውነት ነው እውነት ነው። አንተ ወንድ በሚስትና በሀገር ቃልዴ የለም ፉፉዬ ተዋለም። አንተ ደግሞ ሌላኛው መኪና ይዘና፣ እች ደግሞ የጦስ ዶሮ ምን ትመስላለች? ከዚህ በፊት መኪና እንዴ ኧረ ተው ተው። ግን እናንተ ልጆች ተው ግን ንግግራችሁን እያስተካከላችሁ ስርዓት የያዙ ፍቅርዬን ቁሳቁስ የምትወደው አደረጋችኋል። ጨርሳችሁ እኮ ማለት ነው ከዚህ በፊት መኪና ያለው ሰው አይተሽ ረበክሽ? ያሁኑ የፍርድበትን አብርሽ ላይ ነው የምታላዘኑት እድሜ ልካችሁ እናንተ። እንደ እሱ የገዛውን ቁርቁሮ እኮ ፍቅርዬ ነገም ከሱ በላይ ትገዛዋለች፣ ፕሌንም ልትገዛ ትችላለች፣ ፍቅርዬ ማለት ነው። ደግሞ ለቁርቁሮ ትጨነቃላችሁ። እንደ እሱም ሰርቶ ነው ያገኘው፣ እሷም ሰርታ ታገኘዋለች። በቃ ምንድነ ወደዚህ የምታሽቋልጡት ለኮሜንት። ሲገርመን እቺ ደግሞ በጎቹ ሲገርመን እቺ ደግሞ ደገመች። የጦስ ዶሮ ማለት ነው ምንድና ሀሳብ። እሰይ ደግ አደረገች፣ ዛሬ አቀለጠች። ቀኙን እንደምታች ግራውን ብደግምሽ ጥሩ ነበረ። አዳማ የብሩክ እኮ ነው የሚያስቀው። ጋቢና መግባት ፈለግ፣ ከዛ ደግሞ እሷ ደግሞ ድረውድረው መኪን ያሉ ተወዳደ ስትል የእሱ አክት በሙሉ በጣም ሲያስቀኝ ሲያዝናናኝ ነበረ። ቪዲዮን እንትን ያልኩት ማለት ነው። እንግዲህ ይገባታል። በቃ ፍቅር እየገባታል እንኳን መኪና ከዚህም በላይ ይገባታል። በቃ አትቃጠሉ፣ አትንጨርጨሩ። በቃ ማየት ካልፈልጋችሁ ሄዳችሁ ማትዋቸው ችግር የለውም። መጥፎ ኮሜንት ለመጻፍ አትሄዱ። ምን አቃጠላችሁ? እያያችሁት ማለት ነው። ምን አንገበግባችሁ? ምን አንደዳችሁ? የኔ ልትእንት እንደምትሆኑ የኔ ፋንድሻ ማለት ነው። እንደነገጦች ሰርፕራይዝ ግን ማለት ነው። ብሩኪ ነፍስ አይማርም። ወይኔ ግፍክ፣ ወይኔ ግፍክ። እንደዚህ እንዴት እንዴት በሚወዳት በሚያፈቅራት ልጅ ፊት እንዴት ነው እንደዚህ አይነት ሰርፕራይዝ የሚደረገው? አንተዬ ኖር የሚባል ነገር የለም። እንዲ ባገር ዛሬ ግን አልቻለም፣ ብሩክቲ እውነት አልቻለም። ብሩክቲ የሳቀ ቀፈታ እያለ ነው የሰራው። ቪዲዮን ራሱ ሲጀምሩ ማለት ነው እንደዚህ ፈታ ያለ አንበሳ ነገሮችን በቃ። መጀመሪያ ሲመጣታል ብሩክቲ በደንብ አያወራም ነበር ራሱ ማለት ነው ቅርቅር ነገሮችን እንትን የሚለው አሁን ላይ ራሱ ጀስት ፈታ እያለ በቃ ፈታ እያለ ፈታ ነው የሚያደርገ። ምንም ነገር ሲሆን በመሳቅ ነው የሚጨርሰው። የሆነ አቅታቸው ምናምን እያየ እኮ ነው የሚዝናና እሱ መጨረሻ ላይ ግን አሳቀኝ ማለት ነው፣ ሂዶ እዛ ፉፉዬ ግን አሳዝኖኛል ል ፉፉዬ የኔ ጠንበለል የኔ ስስት እንደት በስስት እኮ ነው ማይ ወንድም አለም እሱ የሆኔ ትናንትናም ብሏል። አሁን እኔ ማለት ነው ፉፉ ላይ ያለብት ችግር ምንድነው? ይቺ ትታሄደች አይደለ? እኔ ከዚህ በኋላ አልፈልግም ብላ ትታሄዳለች። ሌሽ ድጋሚ ከእሷ ጋር መጣ ምን ያለ ጠጥፋት አለች ማለት ነው። እንዴ አንተም እኮ ችግር አለብህ ፉፉዬ። መጀመሪያ እስኪ የአንተን ችግር ቅረብ፣ ከዛ በኋላ እሷ ጋር ሽማግሌ ይሆናል፣ እኛን ትሰማናለች፣ እናስታርቃችኋለን። እንደዚህ የሚባል ነገር የለም፣ ግን ደግሞ መጀመሪያ አንተ ተሸነፍ። ወንድ ስለሆን አንተን መሸነፍ ያለብህ በቃ፣ ለነገሮች ይቅርታ ብልሃት። እንደገና ዛሬ ላይ ይችን የጦስ ዶሮ ይዘ መምጣት አልነበረብህም፣ በቃ በእርግጥ የጠራችሁ ብሩኪ ነው፣ ግን ደግሞ እሱም ቢሆን እንደዚህ ማድረግ በቃ ለየብቻችሁ ማለት ወይ እሷ ከተገኘች በኋላ አንተ መገኘት ነበረብህ ወይ ደግሞ አንተ ከተገኘ በኋላ እሷ መገኘት ነበረባት፣ እንጂ እንደዚህ በፊት ለፊት እየተገናኛችሁ በዛ ላይ እንደዚህ እየተናገረቻት ጥሩ ነገር እንድታስብልህ መጠበቅ የለብትም። እሺ የጦስ ዶሮሆን ይዛ አትገተት በየ ቦታው ማለት ነው። በቃ አልወድህም አልፈልግህም ብላለች፣ አይደለ? ስለዚህ ከፍቅርዬ ጋር ምን እንዳትገናኝ የምትፈልግበት ነገር ምን እንደሆነ ስለማታውቅ ይሄ በቃ ምቀኝነት ይባላል። የኔም ሕይወት ስለማይሳካ የሱንም ሕይወት ልበጥብጥ አይነት ነገር ማለት ነው። ስለዚህ እሷን በየቦታው ምናምን ለማስገባት አትሞክር። ማምሻውን እንዴት ነው? ጋይ ሰፈሩ ምናምን አዲስ ነገር አላላቅም። እኔ ምን አዲስ ነገር እንዳለ ራሱ ማለት ነው። አልዞርኩም የትም። ያው ከመሸ ተጉዤ ተጓጉዤ ነው ሆን ደክሞኝ፣ አላስችል ብሎ ነው ወደ እናንተ የመጣሁት። ማን ቤተሰቦቼ፣ በድጋሚ ሰላም ለኢትዮጵያ፣ ሰላም ለሀገራችን። በጣም በጣም ነው የምወዳችሁ። ቪዲዮ ላይክ፣ ሰብስክራይብ እያደረጋችሁ ፍቅርዬን በፍጥነት ሁለት መቶ ኬ እናስገባና አብርሽ ጋ ያለውን ሰርፕራይዝ እንቀበል። በቀላሉ አንፋታውም አብርሽን። በነገራችን ላይ ማለት ነው ከሰርግ መልስ ወጪ በወጪ ነው የምናደርገው። ያው መቼም በአስር ቀን ውስጥ ሰላሳ ምናምን ሺህ ሰብስክራይብ ላ ሰላሳ ሺህ ሳይሆን ሃያ ስንት ሺ ነው የሚቀረው። እሱን አትሞልቱ እንጂ ብንሞሉት በጣም ደስ ይለን ነበረ። ከዛ በኋላ ሰርፕራይዛችን እንቀበላለን። ከአብርሽ ማለት አቃላቸው ቃል ገብቷል አብርሽ ማለት ነው እና እስኪ ፍቅርዬ እናስደስታት፣ ሁለት መቶ ኬ እናስገባል። እኔንም አስደስቱኝ እኔንም ሁለት መቶ ኬ ልል ነበረ። ለማሌ በሰሜያሌ ሀገር አስር ሺ አስገቡኝ። ምን ችግር አለ? አይከፈልበት፣ ቅንነት እኮ ነው። በቃ እወዳችኋለሁ። መልካም ጊዜ። ቻው ቻው።